ሀይሚና ብሩኬ ሳይጣሉ ማለት ነው። ምን ነው አስታራቂያቸው? በዛ ሳይጣሉ ተታረቁ ተታረቁ የምትሏቸው መቼ ተጣልተው ነው እነሱ የሚታረቁት? ሰላም፣ ሰላም! ውድ ቻናል የቤተሰቦች እንዴት ናችሁ? ሰላማችሁ ብዝትርፊ በልልኝ፣ በያላችሁበት ቦታ ውድ ቤተሰብ። እንግዲህ ያው እኛ ሰዎች አደለም ኮሽታ ነው የምንፈልገው፣ በቃ የሆነ ግርግር ይመቸናል ስር ግብ ያለበት ቦታ መገኘት ይመቸናልና እንግዲህ ሀይሚና ብሩኬ ተነጋግረው መግባባት እንጂ ያውቃታቸው እኔ እንደተጣሉ አይደለም ነው። ለምን እዚህ ጋር ሀይሚ ፕራንክ ነው የጀመረችው። ፕራንኩ ግን አቅጣጫውን ቀየረባት እና ያለ መግባባት ተፈጠረ እንጂ መካከላቸው እኮ ይሄ ሌላ ፅም ምናምን ነገር የለም። ታምር ነገር አልተፈጠረም፣ አይደለም። አስታራቂዎች ግን በዛም በዚህም ብቅ እያሉ አንደኛው ለራሳቸው ጥቅም ነው ሲጀመርም ማለት ነው እና እንግዲህ ዛሬ ብሩኬ በሌላ ቦታ መጥቶ ነበረ በሌላ በአዲስ ቤት ያው ይሄ ልጅ የመጣው ይሄን ስበብ አደረገ እንጂ ራሱን ቻናል ለማሳደግ ነው ሌላ ምንም ታምራ የለውም ማለት ዩትዩብ ከፈተ ሰብስክራይብ ለማግኘት በዚህ ምክንያት መጣ ነገር ግን እንደዚህ የሆነ ኮሽታ ጠብቃቸው የምትመጡ ሰዎች ግን እኔ በጣም ነው የምትገርሙኝ ማለት ነው ይሄ ጥቅመኝነት እንጂ ማስታረቅ አይደለም ሲጀመርም ቢጣሉ ራሱ ማለት ነው በኖርማሉ ጊዜ ሀይሚና ብሩኬ ፍቅር በሆኑበት ጊዜ ብትመጡ እነሱን ቢሏቸዋል ቻናናን ከፍትም ይሏቸዋል። ይኸው ቡታጅራ ከገቡ ጀምሮ እስካሁን ድረስ እኔ በአዳዲስ ዩቱብ እያየኋቸው ነው። እንግዲህ በየቦታው እየዞሩ ዩቱብ እየከፈቱ ነው። እና በዚ ሰዓት ጠብቆ መምጣቱ ይሄ ልክ ነው ብዬ አላሰብም። ሲቀጥል ደግሞ ብሩኬ ስልክ ካላነሳ ቴክስት ካልመለሰ ከማንም ጋር መገናኘት አይፈልግም ነው የሰውን ስሜት ተጋፍቶ በዚህን ያክል ለማግኘት መሞከር በጣም ያስጠላል ስምረትም ራሱ ልክ አልሰራችው አሁን ብሩኬ ከማንኛውም ዩቲዩብ እየተገኘ ስለ ሀይሚና ስለ ብሩኬ ማውራት አይጠበቅበትም ሀይሚ እንዳለችው እኔ ለማንም መናገር አይጠበቅብኝም እንዳለችው ማለት ነው እውነቷን ነው ለማንም መናገር አይጠበቅባትም ለሚዲያ ሰው በተለይ መናገር አይጠበቅባትም ነገር ግን ትናንትና የተሳሳተችው ምንድን ነው ብሩኬንም ከሚዲያ ሰው ጋር መጨመሯ ይሄ ልክ አይደል ማለት ብሩኬና የሚዲያ ሰው በጣም ይለያያል ብሩኬ ለእሷ የእሷ ሰው ነው የልቧ ሰው ነው። የሚዲያ ሰው ደግሞ የሚዲያ ነው እና አሁንም ቢሆን ብሩኬ አርፈህ ተቀመጥ፣ ከቤትህ ተቀመጥ። የትም ሂደህ የማውራት ግዴታ የለብን ማለት ነው። ይሄ በጣም ቀላል ነገር ነው። አንተም ስትረጋጋ፣ እሷም ስትረጋጋ የምትፈቱት ነገር ነው። ሌላ ሰው እንኳን እሞሽም እንኳን እዚህ ውስጥ መግባት አይጠበቅባትም። ለምን? ነገሩ ቀላል ስለሆነ ሁለታቸው ተነጋግረው መፍታት ስለሚችሉ ከዚህ ጋር ሌላ ሰው መግባት አያስፈልግም ማለት ነው። ሀይሚም እራሱ ትናንትና አሁን ብሩኬን ማነው ሂ ሀፍትሽን ከምጠራው እኮ ብሩኬን እራሱን ጠርተው ከካሜራ ጀርባ የምርም የእውነት ተጣርተው ከሆነ የእውነት ያለ መግባባት ተፈጥሮ ከሆነ ከካሜራ ጀርባ እኮ ቁጭ ብለው መነጋገር ይችላሉ። አይደለም ስለዚህ፣ ሚዲያው ድምቀት ነው ያመጡት። ድምቀት ስላችሁ መካከላቸው መደባበር የለም እያልኩ አይደለም። አዎ፣ ባለመግባባት ምክንያት ብሩኬም እንደዛው ሲላት ትንሽ ደብሯታል። ብሩኬም ደግሞ ሀይሚ ጥፋቷን ያለማመኗ እሱም ደብሮታል ማለት ነው። ግን ደግሞ ይሄ በጣም ቀላል ነገር ነው። ከዚህ በፊት ስንት ታሪክ አሳልፎ መጥቶ አደለ እንዴ? በቃ ተለያዩ ተስፋ ቆርጠን ምናምን በጣም ብዙ ሰው ተጨንቆ እኮ ሊለያዩ ነው ተብሎ። ግን ፈጣሪ ይመስገን ከአንድ ላይ ሆነዋል አደል። እውነተኛ ፍቅር የፈለገ ነገር ቢሆንም ይፈተናል እንጂ ይሄ መጨረሻ የለውም። እና ሀይሚና ብሩኬ የፈለገ ነገር ቢሆን በፍጹም በፍጹም የሚለያዩ ሰዎች አይደሉም። ዝም ብላችሁ ይህን ቃላት አስሪ አትደጋግሙ። ምለየት የለባችሁ ምለየት የለባችሁ እያላችሁ መዘባረቁን አቆሙ። ፕራንኩ እንዲበላሽ ያደረገው እኮ የብሩኬ መታመም፣ የብሩኬ እንደዛ መጨናነቀ እውነት መስሎት እንግዲህ፣ ድንገት ተነስታ ስጠፋበት እውነት መስሎት ብሩኬ ከህመሙ ላይ ህመም ጨመረበትና ና ወደቀ። ፌን ተሰራ ማለት ነው። ያ ነገር ፕራንኩን በጣም ወዳልሆነ አቅጣጫ ነው ያስገባውና ይህን ነገር ደግሞ መፍታት የምችለው ሀይሚ ናት በእውነቱ ማለት ብሩኬን አግኝታ ብሩኬ በቃ እንደዚህ እንደዚህ ነበር እኮ እውነታውን ለብሩኬ መናገር እንደዚህ ጀምሬ ነው ነገር ግን በቃ አቅጣጫውን ቀየረ ብላ ብትነግረው ብሩኬ ይረዳታል እኮ እሱ አሁን የእውነት የሄደች መስሎት ነው እንደዚህ የተናደደባት እንጂ እውነት በእሷ ጨክኖም አይደለም። አደለም ሲቀጥል ደግሞ ዝም ብላችሁ ያልተፈጠረውን ነገር ዱብዳ ከመሬት ተነሳችሁ የምታወሩ ሰዎች ማለት አታወሩ በቃ አያስፈልግም እናንተ ለነገሩ ጥቅመኞች ናችሁ እኮ እዚህ ዩቲዩብ ላይ ምናምን ወታችሁ የምትለፈልፉ ሰዎች ጥቅመኞች እግዚአብሔርን እኔ በሀይሚና በብርኬ መስራት በጣም አቆምኩኝ ማለት ነው። ማለት አንደኛ ሁሌ ለምን እንደሆነ አላውቅም፣ ቻናሌ ቪዲዮ ስሰራ በእነሱ ያበራል ቀይ ያበራብኛል ምናምን ነገር እና በዛ በዛ ምክንያት ትቻለሁ። ግን አንዳንድ አስመሳይ ሰዎች ከመሬት ተነስቶ ዝም ብሎ የሌለውን ያሰሙትን ሲያወሩ ስሰማ ማለት ነው እኔ እንዴት እንደምናደድ የምሬን እኮ ነው። ያልሆነውን ሆን የሆነውን አልሆንም ብለው ፈጥረው የሚያወሩ ሀይሚ የሆንሽን ብሩኬ ማለት እሱ እየተጠቀምብሽ ነው አሁንም ድረስ ከተጀመረ ጀምሮ እንደው እየተጠቀመብሽ ነው የምትሉትን አማርኛ ግን ምን አለበት ብታቆሙት? አይደብርም? በጣም እኮ ነው የሚደብረው። የፈለገ ነገር ቢመጣ ብሩኬ ለሀይሚ እጅግ እንደሚያስብላት ማንም ሀገር ያወቀው ነው። ገባቸው አይደለም። በጣም ብዙ ሰው ሊወዳት ይችላል፣ ሀይሚ በጣም ብዙ ሰው ሊያከብራት ይችላል። ነገር ግን ከብሩኬ ግን አንዳችሁም አትደርሱም ከምሬን ምላችሁ አንደኛ ካጠገቡ ያለ እሱ ችግሯን፣ ሁሉን ነገሩን የሚረዳ እሱ ሲቀጥል፣ ደግሞ እጅግ በጣም እንደሚወዳት እና እንደማይፈቅዳት በደንብ ታውቃላችሁ ማለት ነው። እና ግን ዝም ብላችሁ የሆነ ያልሆነ ስም ለመስጠት ሀይሚንም ደግሞ ለምን ጠገብሽ፣ ለምን እንደዚህ ያደረግሽ። እንግዲህ ሚዲያ ላይ ስድብ ያለ ነው። ሀይሚንና ብሩኬ ፕራንክ ሲሰሩ ይሰደባሉ። ሀይሚን ብሩኬም ነው አሁን እየተሰደቡ ያሉት እውነት ሀይሚ ፕራንክ አድራጊነች። ነገር ግን ይኸው እየተሰደበች ነው። ብሩኬ ስለምንም ነገር አያውቅም። እሱም እየተሰደበ ነው። እና የስድብ ሱሳሞች በጣም ብዙ ናቸው። ውሽኒ ምል በላቸው ብቻ። ግን ማለት ነው ልንገራችሁ፣ እናንተ አስተራቂ ተብዬ ደግሞ ዝም ብላችሁ በየቦታው አታገብዱ እንዴ! ይኸው ዛሬ አሁን እንዳይመጡ ማለት ነው። አገዳችኋቸው እኮ ምላሳቸውን ፈሩ። በቃ የሰውን ምላስ ፈሩት ማለት ነው እንጂ ዛሬ አሁን ትናንትና በማን ነበር የተመጣው? በብሩኬ ነው። ዛሬ በሀይሚ ቤት ነበረ፣ ነገሩ ይቀጥል ነበር ግን የሰዋፍ አስፈራቸው። የሰዋፍ ከባድ ነው። ቤተሰብ እንደ ጦር ነው የሚዋጋው ማለት ነው እና በቃ በኮሚንት የሚነገሩትን ነገር ስለሚያዩ ፈሩና ቀሩ ማለት ነው። ብቻ ሀይሚና ብሩኬ አይለያችሁ፣ ፍቅር እስከ መቃብር። የፈለገ ነገር ብትጣሉ አይ ነው ነገ እንደምትታረቁ